ጤና ይስጥልን ውድ ተመልካቾች እንዴት አላችሁ? የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመንግስታቱ ድርጅት ጠቅላላው ጉባኤ ላይ ዩኤንጂ በሰማኒያኛው ላይ ሀሳብ ሲሰጡ በርካታ የዓለማችን መሪዎች፣ ዲፕሎማቶች፣ ተወካዮችና እንደዚሁም ጋዜጠኞች አደባባይ ወይም መድረኩን ትተው ወጥተዋል። ይህ ከባድ የዲፕሎማሲ ጫና በእስራኤል ላይ ይፈጥራል ተብሎ ይታሰባል። ነገር ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንድን ነው ያሉት የሚለውን ከግራም ከቀኝም በተለይም ከጉዳዮቻችን ጋር ግንኙነት ያላቸውን በግልጽ ለመመልከትና ና ለማየት ያስፈልጋል። ምክንያቱም ሰዎች በራሳቸው ፍላጎት ልክና ሊሆን የሚፈልጉትን አይነት አተረጓጎም ነው ያላቸው። እንደምታውቁት ኛ ሀገር ላይ ሁለት ደጋፊዎች አሉ። የእስራኤል ደጋፊ አለ፣ የፍልስጤም ደጋፊ አለ። ስለዚህ የሰብአዊነት ደጋፊዎችም አሉ በሶስት ግሩፕ ልንከፍላቸው እንችላለን። ይሄኛውን በተመለከተ የተለያዩ ሀሳቦች ይጋራሉ፣ ግን የትኛውን ልክ አይደለም የሚባለው ምክንያቱም አንድ መሪ ንግግር ሲያደረግ ከራሱና ከአገሩ ብሔራዊ ጥቅም አንጻር ስለሆነ ጠቅላይ ሚኒስትር ቤንያም ኔታንያሁ ምን አሉ የሚሉትን አልፎ አልፎ አሳያችኋለሁ። ውድ ተመልካቾች የኛ ሀሳብ አይጨመርበትም፣ ነገር ግን የራሳቸው ሀሳብ ምንድን ነው የሚለውን እንተረጉመዋለን። ያው እንግዲህ እዚህ እንትኑ ላይ መነጋገሪያ ወይም ደግሞ ትልቁ አዳራሽ ላይ በነበረው የጠቅላይ ሚኒስትር ቤንያም ኔታንያሁ ንግግር ላይ ሰዎች ተቃውሞ ሲያሰሙ የነበረውን፣ እንደዚሁም ደግሞ ፕሬዚደንቱ ባካቹ ስርዓት ያዙ ወይም ደግሞ መርህ ይከበር የሚሉበትን ነበር የተመለከት ነው ወይም ደግሞ የሰማኑ በዛ ልክ ነበረ ውድ ተመልካቾች። And I showed this map, this map. ባለፈው ዓመት እዚሁ መድረክ ላይ ተገኝቼ ወይም እዚሁ መነጋገሪያ ላይ ሆኜ ይሄን ካርታ አሳይቻችሁ ነበረ፣ ይሄን ካርታ አሉ። it shows the curse of Iran's ይህ የሚያሳየው የኢራን የሽብር መስመር ወይም ደግሞ የተለያዩ ኃይላትን አሰባሰበችበትን ግሩፕ ነው አሊያንስ ነው ነው ያሉት ኔታንያሁ። ይህ አክሲስ ወይም ደግሞ ይህ ግሩፕ እንግዲህ አክሲስ የሚሉት ከኢራን ጋር በአብሯት የሚሰሩ ኃይላትን ነው እና ይሄኛው ግሩፕ የዓለምን ሰላም ጫና ውስጥ የሚያስገባ ነው ብለዋል ጠቅላይ ሚኒስትሩ የክልላችን ያ ማለት የቀጠናውን የመካከለኛው ምስራቅን ሰላም እና መረጋጋት ጫና ውስጥ ያስገባ ስጋት ውስጥ ያስገባ ከሁሉም በላይ ደግሞ የሀገሬን የእስራኤልን የሀገርነት ጉዳይ የመኖሯን የሕልውናዋን ጉዳይ በትልቁ ስጋት ውስጥ ያስገባ ሀይል ነው ነው ያሉት። ኢራን ማ ኑክሌር ፕሮግራም ባሊስቲክ ሚሳይል ፕሮግራም ኢራን እጅግ በጣም መጠነ ሰፊ የሚባል የኒውክሌር መርሃ ግብር ስት ውስጥ ላይ ነበረች ከዛም ደግሞ ባሻገር መጠነ ሰፊ ማሲቭ የሆነ የሚሳይል ማበልጸግ ፕሮግራም ላይ መስራት ፕሮግራም ላይ ነበረች ነው ያሉት ኔታንያሁ። ይህ እስራኤልን ለማጥፋትን ብቻ ሳይሆን አሜሪካንም ለማስፈራራት የተደረገ ነው። በየትኛውም ዓለም ጥግ ያሉ ሀገራትን እንደዚሁ ደግሞ ለማስፈራራት ለመሸጎድ የተደረገ ነው አሉ። ከጋዛ የሀያ ሲኗር በርካታ አሸባሪዎችን ወደ እስራኤል እንዲገቡ አድርጎ፣ ወይም ደግሞ በጣም ዌቭ የሚባለው በርካታ ሰዎችን አሸባሪ ነው የሚሏቸው እሳቸው ወደ እስራኤል እንዲገቡ አደረጉና አስፈሪ ወይም ሰቆቃዊ የተሞላበት ጥቃት ፈጸሙ እንዲፈጸም አደረገ፣ የሀያ ሲኗር አሉ። ከሊባኖን ሀሳን ናስራላ ከሊባኖስ ያ ማለት የሄዝቦላ መሪ የነበሩት ሀሰን ነስረላ በሺዎች የሚቆጠሩ ሮኬቶችን በከተሞቻችን ላይ አስነጨፉ አስተኮሱ። ዜጎቻችንንም እንደዚሁ ጫና ውስጥ አስገቡ። ቴረራይዝ አረጓቸው የሽብር ውስጥ እንዲገቡ አደረጉ። ኢን ሲሪያ መርደረስ ዲክቴተር አሳድ ሆስተድ ኢራንስ ፎርስስ ታይትኒንግ ኑስ ኦፍ ደት አራውንድ አር ትሮትስ በሶሪያ ደግሞ የቀድሞው የአሳድ አስተዳደር ወይም ደግሞ አገዛዝ የኢራንን ኃይሎች በማስተናገድ ጉሮሯችን ላይ ገመድ ደቀነ፣ ወይም ደግሞ የሞታፋፍ ላይ እንድንሆን አደረገን። ኑዝ ነው ያሉት። በየመን ሁቲዎች ደግሞ በእስራኤል ላይ ባለስቲክ ሚሳይል ያስወነጭፋሉ። በቀይ ባህር ደግሞ አብዛኛውን የዓለምን ንግድ እንዲረበሽና እንዳይረጋጋ አደረጉ የሚል ሀሳብ ሰጥተዋል። ስለዚህ ባለፈው ጊዜ ምን ሆነ መሰላችሁ?

ያው የሁቲዎችን ጉዳይ የሀማስን ጉዳይ የሄዝቦላን ጉዳይ እያነሱበት ምን እንዳደረጉ ከዚህ በፊት ባለፈው ዓመት ምን እንደሆነ ነው ሜንሽን ያደረጉት ያጠፏቸውንም ሀሳብ ወይም ደግሞ እነዚህ እነዚህ ሰዎች እህታቸውን ያጡትን ሜንሽን ለማድረግ ፈልገው ነው። ያን ያህል ብዙም ምንትን የለውም፣ ግን ደጋ ሜሳጅ ነው ያሉት። መልእክቱን አግኝተውታል አሉ። በሺዎች የሚቆጠሩ አሸባሪዎች እንግዲህ ወደ ወድቀዋል፣ ነው ብዙ ሁኔታዎችን ካስቀመጡ በኋላ እንግዲህ ቀደም ሲል ያሉትን ነገር ካስቀመጡ በኋላ አሁን ነገሮች ምን ላይ እንዳሉ ላሳያችሁ ብለው ማፓወጡ ግማሽ የሚሆነው የሁቲዎች አስተዳደር ወይም ደግሞ የሁቲዎች መሪ በየመን ሄደዋል፣ ተሸኝተዋል። የያህያ ሲንዋር በጋዛ ሄደዋል። ሐሰን ነስረላ በሊባኖስ እንደዙ፣ እሳቸውም ተሸኝተዋል። የአሳድ አስተዳደር በሶሪያ እሱም ሄደዋል ወይም ተሸኝተዋል። Those missiles, those militias in Iraq, well, they're still deterred. And their leaders, if they attack Israel, will also be gone. በኢራቅ ያሉት እንደ ነካታይብ ሄዝቦላ አይነቶቹ ማለት ነው ወይም ደግሞ እሳቸው አሸባሪ ብሎ የሚገልጿቸው ኃይሎች እነሱም አሁንም በእስራኤል ዲተር ተደርገዋል፣ ጫና ውስጥ ገብተዋል፣ ተመክተዋል። እነሱም ማጥቃታቸውን ከቀጠሉ እነሱም ይሸኛሉ ነው ያሉት። and to stop atomic bomb scientists? Well, they're gone too. የኢራን ከፍተኛ የአቶሚክ ቦምብ ወይም ደግሞ የኒውክሌር ሳይንቲስቶች ጨምሮ እንደዚሁም ከፍተኛ ወታደራዊ አዛዦች እነሱንም ሸኝተናቸዋል። Operation Rising Lion, that's from the Bible. This 12-day war will go down in the annals of military history. የአስራ ሁለት ቀናቱን ጦርነት ከኢራን ጋር የነበረውን እኔ ስም የሰጠሁት ራይዚንግ ላይን ወይም ደግሞ እየወጣ ያለ ወይም ደግሞ እየተነሳ ያለ አንበሳ ብዬ የሰየምኩት ከመጽሐፍ ቅዱስ የተገኘ ነው አሉ። እሱ ደግሞ በሚሊትሪ ሂስትሪ ወይም ደግሞ ታሪክ ትልቅ ስም ያለው ነው በሚል ሀሳባቸውን ሰጥተዋል። I want to do something I've never done before. I want to speak from this forum. የተከበራችሁ እንግዲህ የተከበራችሁ ከዚህ በፊት አድርገው የማላውቀውን ነገር ላደርግ እገደዳለሁ ወይም አድርጋለው አሉ። በስፒከር በላውድ ስፒከርስ ወይም ደግሞ በላውድ በተያዙ ሆስቴጆች ወይም ለታጋቾቹ እንዲደርስ የሚያደርግ ንግግር ላረግ ነው አሉ። Founded Gaza with massive loudspeakers connected to this microphone. አሁን ያደረጉት ቀጥታ ከመተርጎም ይልቅ እሳቸው ያደረጉት ከዚህኛው ማይክሮፎን ጋር ግንኙነት ያለው ወይም ደግሞ ኮኔክት የተደረገ እሳቸው በመንግስታቱ ድርጅት ጉባኤ ላይ ንግግር እያደረጉ ማይክሮፎን በ ጋዛ ዙሪያ በጣም መጠነ ሰፊ ማይክሮፎን አድርገው ነው ንግግር እያደረጉት፣ ወይም ደግሞ ይሄ ማይክሮፎኑ በጋዛ ካለው ስፒከሮች ጋር የሚገናኝ ነው። እንግዲህ ቴክኖሎጂካሊ እንደምታውቁት እነሱ በዚህ መንገድ እንትን ያሉ ስለሆኑ አብሬ ኮኔክት አድርገዋለሁ። እዚህ ሲናገሩ ወይም ደግሞ የመንግስታቱ ድርጅት ላይ ሲናገሩ በማይክሮፎን ኮኔክት አድርገው በሙሉ ጋዛ እንዲሰማ አድርገዋል። ኢን ሆፕ ዲር ሆስጅ ውል ሂር ማይ መሴጅ And I'll say it first in Hebrew and then in English. እንግዲህ የተከበሩ ሆስቴጆቻችን ወይም ደግሞ ሆስቴጆች ብቻ ሳይሆኑ የታገቱም ብቻ ሳይሆኑ የሀማስ ሰዎችም እነሳቸው በሚጠሩበት መንገድ የሃማስ ሰዎችም አሸባሪዎቹ የሚለዋቸው እሳቸው እነሱም እንዲሰሙት አድርጓል። ኮኔክት ተደርጓል። የመንግስታቱ ድርጅት ያላቸውን ንግግር ያው በተለያየ ቴክኖሎጂ በእርግጥ ኦፍኮርስ የሚናገሩትን ነገር በስፒከር የማስተላለፍ ያህል ነው። ሰው ይሰሙኛል ብዬ ተስፋ አረጋለሁ አሉ

ይሄኛው ሂብሪው ነው። መጀመሪያ ላይ ያሉት ምንድን ነው ንግግሬን እንግዲህ አድርጎ በማላቀው መንገድ በዚህ በመንግስታቱ ድርጅት ላይ የምናገረው በኤብራይስጥ ቋንቋና በእንግሊዘኛ እነግራችኋለሁ ብለው ነበረ። ከዛ የኤብራይስጡን ነው አስቀድሞ የተናገሩት። አሁን ደግሞ የእንግሊዘኛውን እንሰማለን እናንተ ጀግኖቻችን ኢ አም ሚኒስትር ኔታንያሁ፣ ይህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው ከመንግስታቱ ድርጅት ቀጥታ ለእናንተ ንግግር እያደረገ ነው። ወይም ደግሞ ንግግር የሚያደርገው ጠቅላይ ሚኒስትር፣ እናንተን አንረሳችሁም። ኢቭን ወይም ራሱ ለአንድ ደቂቃ አንድ ሴኮንድ ያህል የእስራኤል ሕዝብ ከናንተ ጋር ነው። ሁላችሁንም ወደ ቤታችሁ ሳንመልስ ወደኋላ የምንለው ነገር የለም። ምንም ለሴኮንድም ችላ የምንለው ነገር የለም።

ባይዘይ ይህን ሁሉ ንግግር ያደረጉበትን በሁሉም የጋዛ ሰዎች ስልክ ያለው ሁሉ እሱ እንዲሰማ እነሱ እንዲሰሙት ነው ያደረገው፣ የእስራኤል ኢንቴሊጀንስ ያደረገው ሳይወዱ በግድ በስልካቸው ይህ መረጃ ስልክ ያለው ሁሉ ጋዛ ውስጥ መረጃው እንዲደርሳቸው ተደርጓል። እናም የኢንቴሊጀንሱን አመሰግናለሁ ብለዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ጥያቄ አለን፣ እንደ ኪውዝ ነው። እሱን ጥያቄ እንግዲህ ከቻላችሁ መልሱልን። ሞት ለአሜሪካ እያለ የሚጮህ ማን ነው አሉ። ያው ኤ. ኢራን፣ ማ. ሐማስ፣ ሲ. ሂዝቦላ፣ ዲ. ዳሆቲ፣ ኢ. ኦል ኦፍ ዳ አባቭ ነው ያሉት። መልሱ ሁሉም ነው አሉ ኦል ኦፍ ዳ አባቭ። ሁለተኛ ጥያቄ Who has murdered Americans and Europeans in cold blood? Is it A. Al-Qaeda, B. Hamas, C. Hezbollah, D. Iran, or E. All of the above? እንግዲህ ማን ነው አብዛኞቹን ወይም ደግሞ ያው የምታውቁት ነው አክ የአውሮፓ ህብረትና የአሜሪካን መሪዎች ማን ነው ህይወት የቀጠፈው የሚል ጥያቄ አነሱ። ከዛ ኤ አልቃይዳ ቢ ሀማስ ሲ ሄዝቦላ ዲ ኢራን ከዛ ኢ ሁሉም፣ ወይም ደግሞ ኦል ኦፍ ደ አባቭ አሉ። መልሱ የሚታወቅ ነው በነሱ አንደምታ ስለሆነ የተሰራው መልሱ ወይም ደግሞ ኦዲየንሶቻቸው እዛ አዳራሽ ውስጥ ያሉት ኢራን የሚል ምላሽ ሰጥተዋቸዋል። ኦል፣ ሁሉም ማለት ነው። ኮሬክት፣ ትክክል። ለዚህም ነው ግልጽ የማደርግላችሁ የሚል ሀሳብ ሰጥተዋል። ያው አብዛኞቹ የምታውቋቸው ወይም ደግሞ ሁኔታው ሊሏቸው የሚችሉ ጉዳዮች እንደሆኑ ግልጽ ስለሆነ በሚለው ነው። እንግዲህ ምስጋና ይግባቸውና ወይም ደግሞ ለእንግዲህ ምስጋና ባለው ሂሳብ ለትራምፕ አድሚኒስትሬሽን ይህም ጸረ ሴሚቲዝም ወይም ደግሞ ጸረ ሴማዊነት፣ ጸረ ሴማዊነት የሚባለውን ጠቅላይ ሚኒስትሩ እንዳሉት ዶናልድ ትራምፕ የተዋጉ ስለሆነ ወይም አስተዳደራቸው እያደረገ ያለውን ጥረት እጅጉን አመሰግናለሁ ነው ያሉት፣ ወይም ደግሞ ምስጋና የደረሳቸውና ነው። ከዛ በፊት ግን በተለያዩ አካባቢዎች፣ በለንደን፣ በኒውዮርክ በዚህ ሆሎኮስት በሚባለው የኤግዚቢሽን ወይም ደግሞ ማሳያ ቦታ ላይ የተፈጸሙ ድርጊቶችን ሜንሽን አድርገዋል። ሁሉም መንግስት ይህን መከተል አለበት። Many do the opposite. ነገር ግን አብዛኞቻችሁ እያደረጉት ያሉ ወይም አብዛኞቹ እያረጉ ያሉት ከዚህ በተቃራኒው ነው። በእርግጥ እያደረጉ ያሉት በመሰረቱ እያደረጉ ያሉት በምድር ላይ በጣም አስፈሪውን ጸረ ሴማዊነት ነው ሽልማት እየሰጡ ወይም እየደገፉ ያለው የሚገኘው

by nearly 90% of the Palestinian population. ይህኛው ጥቃት ዘጠና በመቶ በሚሆነው ወይም ደግሞ ኦክቶበር 7 ላይ ጥቃቱ ሲሰነዘርብን የመስከረም 26 2016 ማለት ነው። እሱ ጥቃት ሲሰነዘር ዘጠና በመቶ የሚሆነው የፍልስጤም ሕዝብ አፕሬዝ አርጎታል ወይም ደግሞ የሐማስን ድርጊት ደግፏል። ልድገመው። supported the attack on October 7th ዘጠና በመቶ የሚሆኑ ወይም ደግሞ የሚቀረብ ፍልስጤማዊ የሐማስን ጥቃት መስከረም ሰባት ላይ አይሚን ጥቅምት ሰባት ላይ ኦክቶበር ሰቭን የሚሉትን ደግፈዋል። አከበሩት። በጣም ነው ያከበሩት። ሲደንሱ ነበረ ጣሪያ ላይ ሆነው ጣፋጭ ነገር ወይም ከረሜላ ነገሮችን ሲወረውሩ ነበረ። ያው የደስታ መግለጫ ስለሆነ ማለት ነው። በጋዛና በጁዳያ በጋዛ እና በጁዳ ኤን ሴሜሪያ ጁዳ እና ሴሜሪያ ማለት ዌስት ባንክ ነው። ናኢን ኢሌቪን ወይም ደግሞ ናይን ኢሌቪን የእስራኤል የአሜሪካ አልቃይዳ እንግዲህ ያው ሌላ ታሪኮች አሉ። እዛ ላይ የተፈጸመውን ጥቃት የኒውዮርክን ጥቃት በተመለከተ ያደረጉትን የናይን ኢሌቪን ጥቃትም ተከትሎ አድርገውታል። በዚህ ሳምንት ለፍልስጤማውያን እውቅና የሰጡ ሀገራት ግልጽ መልእክት ነው የሚሆነው። ለእነዚህ መሪዎች መልእክት አለኝ፣ ተሳስታችኋል። የሚያስፈራስ ተሰርታችኋል። ኦ ራይት፣ እንግዲህ እነዚህ እንደዚህ አይነት ሀሳቦች ናቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያነሱት ና አብዛኞቹን ብዙ ጉዳዮችን ለማስመልከት ተሞክሯል። በዋናነት እነዚህን ጉዳዮች ነው ስለ ቱ ስቴት ሶሉሽን ስለ ተለያዩ ሀሳቦችም ሲነሱ ነበረ ና እንግዲህ ኔታንያሁ በዚህ ልክ የጋዛን ጉዳይ ነው ሞር ትኩረት ሰጥተው የተናገሩት። ግን ይሄኛው እንግዲህ የሌሎችንም መሪዎች በተለይም ደግሞ ከሀማስ በኩል ማህሙድ አባስ በቪዲዮ ኮንፈረንስ ሶሪ ከፍልስጤሞች በኩል ማህሙድ አባስ ንግግር አድርገዋል። የእሳቸውን ደግሞ በተለየ በሌላ አጋጣሚ የምነግራችሁ ይሆናል። ውድ ተመልካቾች፣ ይህ እንግዲህ ኔታኒዮ የተናገሩት ነው፣ የእኛ ሀሳብ አይደለም። ጠቅለል ያሉ ጉዳዮችን ነው ያስመለከትኳችሁ። እሳቸው ወደ አምስት አርባ ሰባት ደቂቃ ያህል ንግግር አድርገዋል። እጅጉን አመሰግናችኋሉ ጥያቄ ካላችሁ